ያው በእውነቱ እጅግ በጣም ደስ ብሎናል። የአንደኝነት ውጤት ላይ ትንሽ በቡድን ብንመራም የአንደኝነት ውጤት ትንሽ ናፍቆን ነበረ። አሁን በማሸነፍ ሳይሆን በተሻለ በተሻለ የማሸነፍ ሞራል በእነዚህ አሁን፣ ይሄ ዛሬ ያሸነፈው ልጅ ኤፍሬም ይባላል። ከማውንቴን የመጣው በኮቾቻችን ተመልምሎ ከትግራይ ኮርስ ሳይክል ላይ የመጀመሪያው ነው ሲወዳደር። እጅግ በጣም የሚገርም ውጤት ነው ያመጣው በክለባችን ሌሎች ታዳጊዎችም አሉና ከፍተኛ መነቃቃት አምጥቷል። እጅግ በጣም እንደ ክለባችን ደስ ብሎኛል። አሁን ከዚህ በኋላ ወደ ኋላ የሚባል ነገር የለም፣ ወደፊት ነው የምንሄደው። ሌሎች ክለቦችም ያው ጠንካራ ክለቦች ተፎካካሪዎቻችን ስላሉ ከእነሱ ጋር ጥሩ ፉክክር እያደረግን ብስክሌቱን ወደ ላይ እናደርጋለን ብለን እናስባለን። በባለ ሀብቱ አቶ ቢኒያም ነገሱ ትልቅ መነሳሳት ይህን ክለብ ገንብተዋል። እጅግ በጣም በታዳጊዎች የተገነባ ቲም ነው እና እጅግ ከዚህ በላይ እንጠብቃለን ብዬ አስባለሁ። ቶትም የድሬዳዋ ፖሊስም የድሬዳዋ ከነማም እንደ ክልል የክልላችንን ሊያስጠሩ የሚችሉበት አቅም አላቸው ብዬ ይገምታለሁ። አዳዲስ ታዳጊ ተወዳዳሪዎቻችን ናቸው ይዘን የምንቀርበው ልምድ ካላቸው ጋር አድርገን የመጀመሪያ ተሳትፏችንን እናደርጋለን። በኢትዮጵያ ሻምፒዮና በጣም ቆንጆ ተፎካካሪ ታዳጊዎች የሚታዩበት እስከ ብሔራዊ ቡድን ድረስ ሊታዩ የሚችሉበትን ክለባችን እድል ይዞ መጥቷል። ቆንጆ ውጤት እናመጣለን ብዬ አስባለሁ። የዛሬ ውድድር ከሞላ ጎደል በጣም ጥሩ ነው የሚባል ነው። ያው ውጤቱ እንግዲህ የእኛ ነው በሚባል ደረጃ ቢሆንም እንደ ከተማ ግን ውድድሩ ያማረና ለነገ ተስፋ የሚሰጥ ሆኖ አግኝቸዋለሁ እና በጣም ደስ ብሎኛል። ድሬዳዋ ላይ የተለመደ የብስክሌት ውድድር ነበር። ቀደምት እኛ ባንደርስበትም ከነ ጀማረ ጎራ እና ከነ ሰለሞን ተሰማ ጀምሮ ድሬዳዋ ብስክሌት በከፍተኛ ደረጃ ላይ የነበረ ብስክሌት ነው። ከዛም ወርዶ እነ መሊዮንን፣ እነ ቢኒያምን፣ እነ ዘሪሁንን የመሳሰሉ ምርጥ ብስክሌተኞች የወጡበት ከተማ ነውና ህዝቡ በዛ ደረጃ በጣም ጥሩና እሁድን ሁሌ ሊናፍቅ የሚችልበት ጨዋታ ነበር የነበረው ነገርና እሱን ተስፋ የሚሰጥ ነገር ያየንበት ነው የዛሬ ውድድር። እንደ መጀመሪያ እንግዲህ አሰልጣኝ አቶ ምስግናው ከመጡ ይሄ ሶስተኛው ጨዋታ ነው። አይ ቲንክ በሶስቱ ጨዋታ ላይ እንደ ክለብ በክለባችን ላይ ለውጥ አለ። እንደ ከተማው ብስክሌት ለውጥ አለ። የተመልካች ቁጥር ሊበዛ የሚችልበትን ሁኔታዎች መፍጠር ከኔም ጀምሮ ሁሉም የየራሱን ድርሻ ተወጥቶ የድሬዳዋ ተወጥቶ ያንድን የድሬዳዋ ብስክሌትን ወደነበረበት ደረጃ ለመመለስ ሁላችንም የቤት ስራ ይጠብቀናል እና የቤት ስራ እንስራ የመጨረሻ

ወዲጀው አለው የእነሱና ከእግዚአብሔር ታችሁ ነው ነው አንደኛ አንደኛ ያወጣሁት። ለሁሉም ጀራው አወጣሁት አወጣሁት በት ለሁሉም እኔ አንደኛ ያወጣሁትበት በጣም ጥሩ ነው። ለቀጣይ ጠንክሬ እሰራለሁ። ለቶቶ ክለብ በጣም ጥሩ ደረጃ ላደርሰው ይችላለሁ። የኢትዮጵያ ሻምፒየን በጣም በጣም ጠንክሬና በኮች የተሰጠን ስልጠና በደንብ ጠንክሬ ማስራት አንደኛ እወጣለሁ ብዬ ነው ከእግዚአብሔር ፈቃድ አንደኛ እወጣለሁ።